ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ማርክና እንግዲህ ያድ አብርሽ እንወዳለን ብላ ስኩስቅ የምትብላል ጅ ምን ትላለች አብረን የምንመለከተ ይሆናል። አብራችሁ ሲጀመርም በሩታ በኩል ገባ ምገባ አይነት ሰው አይደለውም። ምክንያቱም አብርሃም ምን አይነት መልካም ሰው እንደሆነ እኔ ማንተ ምና ተመልካቾቹ ቪዲዮ ላይ እያረጋቸው እንድትጀምሩ ጋብዛችኋለሁ። እንግዲህ ይች ልጅ ወደና አብርሽ ህይወት ከገባች ሰንበት በት ትብላለች። በጣም ብዙ ብጥብጥብጥ ያለ ህይወትን በተደጋጋሚ እናያለን። ነገር ግን እያየውኝ እኔ አልሰራውም ነበር። ዛሬ ግን በጣም የገረመኝ አነጋገሯ ነገር አብራ ያለች እንግዲህ ሴቶች ወይንም ደግሞ አንዳንድ ሰው ተንኮል ሲያስብባቸው የእናንተ ህይወት ለመበጥበጥ ሲያስብ በምን አይነት መልኩ እንደሚገባ በቂ የሆነ ግልጽ የሆነ ነገር ነው እየሰራች ያለችው፣ እና እኔ በሱ ህይወት እየገባ አይደለውም ምን አደረግኩ እያለች ነው ያለችው። የማርክ አነጋገር ደግሞ ትዕግስቱ እያላት ያለው መልእክቱ ምናምን እጅግ በጣም ደስ የሚልና በተረጋጋ ሁኔታ ነው። እና አሁንም እያለ እየጠየቃት ነበር። የምትለውም ነገር አሁንም አለ ምን እያረግሽ እያለ እንዳለው ይታወቃል። ሰው እንክብካቤ እያደረግሽለት እንደተመለከታችሁት እንግዲህ የማርክ ጥያቄ በጣም ትክክል የሆነ ጥያቄ ነው። ስርአት በተሞላበት መልኩ ምን እያደረግሽ እንደሆነ በፍቅር ልትጥዩ ነው፣ እንክብካቤ እያደረግሽለት ነው እያላት ነው። ይህም ደግሞ ትክክል ነው። ታሟል ብላ ኢቭን እሱ ብቻ አይደለም። እሱ ደግሞ አብረው ኢቭን እንኳን አብረው ታኝተው የተሰራ ቪዲዮ አይታችኋል። ከዚ የበለጠ ህይወት መበጥበጥ ምን አለ? እኔ የገረመኝ ነገር ሴቱ ምን ሆኗል ነው። የእውነት እኔ በጣም እያሳሰበኝ ነው። ምንድን ነው ጭራሽ አይና አውጥቶ በሶሻል ሚዲያ እስከ መውጣት ድረስ እንግዲህ ባለትዳርን አንዲት ዝም ብላ ሴት ደግሞ ሄዳ ከሱ ጋር ስትሆን አብራ ስትጫወት ስትጠቃቀፍ፣ ምን ስትል አንድ ሚስት እንደ ተመልካቸው ናቸው፣ ስትመለከቱት ምን አይነት ስሜት እንደሚሰማ ታስባችሁታል። በዛ ላይ ደግሞ የደረሰች ልጅ ናት፣ እንግዲህ ልትወልድ ነው። ያችኛዋ ደግሞ እንግዲህ ምን ልታደርገው ነው? እሷ ሚስት ስትሆን ትደክማለች፣ ብዙ ነገር ይኖራል። እንደበፊቱ የምትሰጠው ፍቅር ላይኖር ይችላል ለባሏ። ይቺ ደግሞ ልክ ምንድናት ውሽማ? አንዲት እናት ምንድን ነው ያለችው? ለባልሽ እንደ ሚስትም እንደ ውሽማም ነው መሆን ያለብሽ። ውሽማይቱ ያንችን ባል ለመውሰድ ምን ታደርጋለች? ሁሉ ጊዜ ቤቷ እኩል ነው፣ ንጹህ ነው፣ ብዙ ነገሮችን ታደርገው እና ልቡ ሁል ጊዜ እቤቱ ሲመጣ ደግሞ ከዛ ያነሰ የወረደ ነገር ሊኖር ይችላል የሚታየው። ስለዚህ ምንድነው፣ ሁሉ ጊዜ ልቡ ወደዛ ቤት እንዲሄድ ያደርገዋል ማለት ነው እና እሷ ደግሞ እርጉዝ ስለሆነ ስለሚደክማት ነገሮቹ ሊቀንሱ ይችላሉ። ይቺ ደግሞ በሲስተምና በብልጠት ልክ እንደ ጥሩ እንደሚጠይቀው ሆና መንበላ ገብታ ደግሞ እንግዲህ ምን እያደረገች እና ምን ደረጃ ላይ እንደደረሱ የሚታይ ነገር ነው ማለት ነው። ስለዚህ የማርክ ጥያቄ እንዲሁም ደግሞ የሁላችሁ ማሳብ አስተያየታችሁ በጣም ትክክል ነው። ከህይወታቸው ትውጣው። ይቺ ልጅ ከህይወታቸው አይደለም ከእነሱ አካባቢ በጭራሽ መራቅ አለባት። አንድ ሲቀጥል ደግሞ እሱ የራሱ ህይወት ብዙ መስዋዕት ከፍሎ እዚጋ የደረሰበት ህይወት እንደሆነ እያወቀ ከዚች ከልጅ ጋራ አብሮ ምንም ነገር ይሁን በቃ መግለጽ ራሱ ያስጠላል። እንደዛ መችለጥለጥ ምን አስፈለገው? የሩታስ ውሳኔ እስከ ህግ ድረስ የመድረሷ ሁሉ ነገር የማድረጓ ትክክል ናት። እንደ ሴት ብዙ ነገር አድርጋለት ዛሬ ዝነኛ እንዲሆን ያደረገችው እኮ ሩታ ናት፣ አደለ ሩታ ለሱ እጅግ በጣም የህይወቱ መሰረት ናት። ምንም የፈለገ እንክብካቤ እንኳን ባታደርግለት እሱ እንደ መልካም ወንድ ከሆነ ጠብር ግፍ ብሎ ሊንከባከባት ይገባ ነበረ። የልጅ አባት ነው እንዳለው ማርክ ነገጧት። የልጅ አባት ሊሆን የደረሰ ሰውዬ እዚህ ጋር ከእሷ ጋር ምን አይነት እንደዚ አይነት ስራ ሊሰራ አስፈለገው? አደል ተመልካች? ምን እንደዚ አይነት ነገር ስራ አሰራው። ስለዚህ ሩታ የሩታ ውሳኔ በጣም ትክክል ናት። የማርክም ሀሳብ በጣም በጣም ጥሩ ነገር ነው ያደረጉ። ዛሬ እኔ በጣም ነው ደስ ያለኝ። ስለዚህ ይቺ ልጅ ከነሱ ህይወት ልትወጣ ይገባል። በጭራሽ እንዲሁም ማፈሪያ ናት። የእውነት በጣም ማፈሪያ ናት። እንዴት እርጉዝ ሴት እቤቷ እስከሚሄድ ድረስ እንግዲህ እሷ ጥሩ ሰውናት ብላ ብዙ ነገር አድርጋ ቤት እያስገባች ጋብዛቸው እንደ እንግዳ አክብራ ነበር ግን እንደ እንግዳ ያከበረቻቸው በሙሉ እንዳለችው ያመንኳችው ሰዎች እየከዱኝ ነው እንዳለችው ያመነቻቸው ሰዎች በሙሉ እየከዷት ነው። ብዙ ነገር እያደረጉባት ነው። እሱ ብቻ አይደለም፣ ህይወቷን ሙሉ እየበጠበጡባት ነው ማለት ነው። ለእሷ ሁሌ ያልተቀየረ እንደ ወንድምም እንደ ጓደኛም እንደ ችግሯን እንደምታማክረው የሚሆንላት ማርክና ማርክ ብቻ ነው። ከአሁን በፊትም በችግራቸው ጊዜ እሱ ነው እያለቀሰ ተንበርክኮ ሲለምናቸው የነበረው። አሁንም ደግሞ ለህይወታቸው ትልቁ መሰረት ከሌሎቹ አንጻር ከዚህ ጋር ከችግራቸው ጋር ሆኖ የተገኘ ማርክ ብቻ ነው። ስለዚህ ማርክ ኃላፊነቱን ሙሉ ለሙሉ ወስዶ ይቺ ልጅ ከነሱ ማራቅ አለበት ብዬ አስባለሁ። ይቺ ልጅ ከነሱ ህይወት ካልወጣች የሩታና የአብሩሽ ህይወት ሰላም ይሆናል ብዬ አላስብም። ምክንያቱም ትልቅ እንከን የሆነች እንቅፋት ነገር ናት እና ሁላችሁን ተባብራችሁ እንደውም ብዙ ኮሜንት ላይ ስለሚከታተሉት እቺ ከህይወታቸው መውጣት አለባት፣ መውጣት አለባት። በእውነት ተናዳ እኔ ምን አደረኩት? ጥሩ ሰው ነው፣ ለእኔ መልካም ሰው ነው። እሱን ብዬ እንዴት ብዬ ነው መራቅ የምችለው እያለ ስትል ሰምታችኋታል። መራቅ አለባት፣ የራሷን ህይወት መቀጠል አለባት፣ ከነሱ ህይወት መውጣት አለባት። ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ላይክ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ እንኳን